አሰላሙ አሌይኩም ወረህመቱላይ ታላ በረካቱ። ይህ የተለመደው ተርቢያ እና ታዲብ የተባለው አናላች እና በባለፉት ፕሮግራሞች በርያሳልላያሉትም ንያ ተውባን እና ሶብርን አይተናል ማለት ነው። ዛሬ ደግሞ ስለ እውነተኝነት ስለ ሲድቅ የምናየበት ፕሮግራም ነው የሚሆነው ኢንሻላህ። ለመጀመሪያ ያህል ማለት ነው ለመጀመሪያ ያህል እንደሚታወቀው በዚህ ፕሮግራም ላይ መጀመሪያ የእያንዳንዱ ቻፕተር ሎጋዊ ትርጉም እና ሸሪያዊ ትርጉም እየተነጋገር ከዛ በኋላ እንዴት ሸሪያዊ ትርጉሙን ወደ ህይወታችን መምጣት እንዳለብን እየተነጋገር ነው ያለው ነው። ስለዚህም በዚህም መሰረት ሲድቅ የሚለው ማለት ነው ቃል፣ ኢንሻላህ ሎጋዊ ትርጉሙ እውነት ማለት ነው። የቋንቋዊ ትርጉሙ ወይም ቃል ከተግባር ሲገናኝ ሲድቅ ይባላል ማለት ነው። የሸሪያ ትርጉሙ ደግሞ እውነትን መናገር ታማኝነትን ልብን ምላስንና ስራን ለአላህ ታማኝ ማድረግ ሲሆን ይሄ ሸራዊ ትርጉም ይሆናል ማለት ነው ነገሮችን የምናደርጋቸው እውነት የነበታችንን ምላሳችንን ቅልባችንንና ስራችንን ለአላህ ታማኝ በምናደርግበት ጊዜ ስድቅ ይባላል ማለት ነው እና ኢንሻአላህ እንደተለመደው ዛሬ 3 የቁርአን አያት 3 ሐዲስና እንዲሁም ደግሞ ማጠቃለያ ይኖረናል ማለት ነው ይሄ ሪያዱ ሷሊሒን ላይ የተመሰረቱት ሶስት የተመረጡ ሐዲሶችን ሶስት የተመረጡ ቁርአኖችን ነው ይዘን የምንቀርበው። የመጀመሪያው ኢንሻ አላህ ሱረቱ ሁጅራት ላይ ቁጥር 15 ላይ ያለው አላህ ሱብሃነሁ ወተዓላ ስለ ሙእሚኖች የተናገረበት ነው። ወይም እውነተኞች እነማን እንደሆኑ አላህ በቁርአን የተነተነበት አላህ በቁርአን የተነተነበት ምዕራፍ ነው ማለት ነው። አዑዙ ቢላሂ ሚነሽ ሸይጧኒ ረጂም ቢስሚላሂ ራህማኒ ራሒም

በገንዘባቸው እና በነፍሶቻቸው ፊሰቢልላህ ጅሃድ ያደርጋሉ። ኡላኢከ ሁሙ ሷዲቁን፣ እነዚህ ናቸው እውነተኞች ማለት ነው። ስለዚህ በነፍሳቸው የነፍሳዊ ፍላጎታቸው ላይ አይሰስቱም፣ በገንዘባቸው ላይ አይሰስቱም፣ ለአላህ ጅሃድ በሚያደርጉበት ጊዜ ማለት ነው። እነዚህ ነው እውነተኞች ናቸው በማለት አላህ ሱብሃነሁ ተዓላ ስለ እውነተኞች ዲፋይን ሲያደርግልን እንደዚህ ያደርጉልን። ስለዚህ በገንዘባችን እና በነፍሳችን ጅሃድ ማናደርግ እስከሆነ ድረስ ፊሰቢልላህ በአላህ መንገድ ማለት ያለ አቃል የበላይ እንዲሆን ያለ አቃል ከእኛ ቀልብ ላይ ከቤተሰቦቻችን ላይ የበላይ ሳይሆን በአለም ላይ የበላይ ሊሆን አይችልም ማለት ነው። ኢነላሃ ላ ዩይሩ ማ ቢአንፉሲኩም ተይሩ ማ ቢቀውሚን ቱይሩ ማ ቢአንፉሲኩም ስላነብሶቻችሁን ሳይቀይር በፊት አካባቢያችሁን ወይም ህዝቦችን አይቀይር። ስለዚህ ነብሶቻችንን ለመቀየር ጅሃድ ማድረግ አለብን። ነው የሚቀጥለው የቁርአን አያት አሁን በዚህ ያለው ሱራ ላይ ያለው ምን ማማርባቸው ምን አስተዋውሱ ምን ተዋወሱ ምንድነው ሱረቱል ተውባ ላይ ያለው ቁጥር 119 ቢስሚላሂ ረህማኒ ረሂም ያ አዩሀል ለዚና አመኑ ኢተቁላሁ ወኩኑ መዓ ሷዲቂን አላህ ሱብሃነሁ ወተዓላ በዚህ የቁርአን አያት እናንተ ያመናችሁ ሰዎች ብሎ ከጠራን በኋላ ኢተቁላሁ አላህን ተጠንቀቁ ወኩኑ መዓ ሷዲቂን ከእውነተኞች ጋር ሁኑ ስለዚህ ነው ይህ ከእውነተኞቹ ጋር ሁኖ የሚለውን አላህ ስብሐነ ወተዓላ የቁርአን አያት ላይ ለሙእሚኖች አዞና ማለት ነው። አምነን እስካላችሁ ድረስ ለአመናችሁበት ነገር እውነተኞች ሁኖ ማለት አላህ ስብሐነ ወተዓላ አዞና። የሚቀጥለው የቁርአን አያት ሱረቱል መሐመድ ላይ ያለው ማለት ነው ቁጥር ሀያ አንድ ብስሚላህ ራህማን ራሂም ጣዓቱን ወቀውሉን ማዕሩፉን ፈኢዛ ዐዘመል አምሩ ፈለው ሰደቁላህ ለካነ ኸይረለሁ አላህ ስብሐነ ወተዓላ በነቢዩ ሰለላሁ ዐለይሂ ወሰለም የነበሩትን ሰዎች የወላወሉትን የወቀሰበት ምዕራፍ ነው። ጠዓቱን አላህን ቢታዘዙ ወቀውሉም ማዕሩፉን መልካም ነገርም ለመልክተኛውና ላላ ቢናገሩ የተሻለ ይሆናቸው። ፈኢዛ አዘመ አልአምሩ ነገሮች ከተወሰኑ በኋላ ፈለው ሰደቁላህ አላህን እውነተኛ ቢያደርጉ ለካነ ኸይረ ለሁም ወይም ለአላ እውነተኛ ሆነው ቢገኙ ለነሱ የተሻላቸው ነበር። ይህም የተነገረው ኮንቴክስቱ ምንድን ነው? መጀመሪያ ሱራ ሙእሚኖች እንደሚታወቀው ራሳቸውን ዲፌንድ ማድረግ ማይፈቀድላቸውም ነበር። ራሳቸውን ለመከላከል መታገድ ማይፈቀድ የነበረ ማለት እንደምታወቁት መካ፣ ስለዚህ ማለት ነው። በኋላ ላይ ራሳቸውን መመከትና ጦርነት ማድረግ በሚፈቀድበት ቁርኣን በወረደች ጊዜ ሰዎች ክፉ፣ በጎ መናገር እና መወላወል የጀመሩበት ጊዜ ዱዓቱን አላን ቢታዘዙ ወቀውሉ ማሩፉን መልካም ነገር ቢናገሩ የተሻላቸው ነበር። ፈኢዛ አዘመላምሩ ወይም አምሮ የተባሉ ጦርነት እንዲያደርጉ ራሳቸውን እንዲከላከሉ

ከነቢዩ ስለ ላ ሰለም ሰማ ብሎ የተዘገበ ዘገባ ነው። ኢነ ሲድቃ እውነት ይላሉ ነቢዩ ስለ ላ ለ ሰለም የህዲ ኢለልብር ወደ መልካምነት ይመራል። እውነተኛ የሆነ ሰው መልካም እንዲሆን አላ ይመራል። ወኢነ ልቢረ መልካም ደግነት የህዲ ኢለል ጀና ጀነት ወደ ጀነት ይመራል ወይም ወደ ጀነት ያደርሳል። ወኢነ ረጁለ ላያስዱቁ አንድ ሰው እውነት እንኩል ይናገራል አታ የኩነ ሰው አዲካል አላ ዘንድ ወይም ሰዎች ዘንድ ሁሉ እውነተኛው እስከሚባል ድረስ ይናገራል አሁን ላይ ሁኔታ ሰሞኑን ያሳየው ወይም አላህ ዘንድ እውነተኛ ተብሎ እስከሚከተል ድረስ እውነትን ይደጋግማል ማለት ነው። ወ ኢነል ከዚህ የህዲ ኢለል ፉጁር፣ እንዲሁም ደግሞ ውሸት ወደ አመጽ ይመራል። አንድ ሰው ይዋሻ ከዛ በኋላ ውሸቱ ሲነቀር ሲነካበት ያምሳል። ወ ኢነል ፉጁራ አመጽ የህዲ ኢለናር ወደ እሳት ይመራል። ስለዚህ አንድ ሰው ውሸት የሚያበዛ ከሆነ አላህ ዘንድ አመጸኛ መሆኑ የማይቀር ነው ለማለት ነው። ወ ኢነ ረጁለ ለክዜባ አንድ ሰው ውሸት ይደጋግማል ሀታ ይኩተብ አንደ ላሂ ከዛባ አላህ ዘንድ ውሸት ስለዚህም ማለት ነው። እውነት ወደ መልካምነት፣ ውሸት ደግሞ ወደ አመጽ ይመራልና መጠንቀቅ እንዲሁም እውነተኛ ደግሞ መታገል ይኖረብናል። የሚቀጥለው የቁራን ሀዲስ ደግሞ ነቢዩ ሰለላሁ አለይሂ ወሰለም ሱነን አትርሚዚ የዘገቡት ዘገባ ነው። ዳዕ ማ የሪቡካ ኢላ ማ ላ የሪቡክ በኢነ ሲድቀ ጡመእኒነቱን ወልከዚበ ረይባ ነቢዩ ሰለላሁ አለይሂ ወሰለም ምን ይላሉ? ዳ ማ የሪቡከ ኢላ ማ ላ የሪቡከ። የሚያጠራጥርን ነገር ትተ የማያጠራጥርን ያዝ። ምንም ጥርጣሪ የሌለበት ነገር ላይ እዛ ላይ ስራ፣ የሚያጠራጥርህን ቶ ፈኢነ ሲድካ ጥማኒነቱ፣ እውነት መረጋገጥ አለበት። ወልከዚባ ሪባ፣ ውሸት ደግሞ ጥርጣሪ አለበት። ስለዚህ ጥርጣሪ ባለበት ነገር ላይ ያ ነገር ውሸት አለበት ማለት ነው። የተረጋጋንበት ነገር ላይ እውነት አለ ማለት ነው። ስለዚህ እውነት ልብን ያረጋጋል፣ ውሸት ደግሞ ልብን አያረጋጋል። ስለዚህ አንድ ነገር ያ ነገር ውሸት ነው እውነት ነው የሚለውን በዚህ መለየት እንችላለን። ሁለተኛ እኛ ራሳችን ወደ እውነት በተጠቀመበት ቁጥር ሰኪና እናገኛለን፣ ልባችን ይረጋጋል። ውሸት ላይ በሆነ ጊዜ እንወላውላለን ማለት ነው። የሚጨረሻው የሐዲስ ማለት ነው ነቢዩ ሰለላሁ ዓለይሂ ወሰለም አፍደሉል ጂሃዲ ከሊመቱ ሐቅ እንደ ምርጡ ጅሃድ ይላሉ ነቢ ስ ሰለም አፍደሉል ጅሃድ ከጅሃድ ሁሉ በላቱ ከሊመቱ ልሐቅ ሀቅ እውነት መናገር ነው። እንደ ስልጣን ጃኢር ከአምባገነን ባለስልጣን ላይ አንድ ነገር በተናገርገው ጊዜ በለፍለጦ ቁላጦ ወደሚል ሰው ባለስልጣን ፊት እውነቷን መናገር ምርጧ ጅሃድ ናት ይላሉ። ስለዚህም ማለት ነው ስናጠቃለለው አላህ ሱብሃነሁ ወተዓላ የማጠቃለያ ቁርን ብዬ መረጥኩላችሁ ሃዛ የውሙ የንፋውሳዲኪ ነሲድኩም ላስን ተላ ስለ ላ ስለመጨረሻ የፍርዷ ቀን ሲናገር አዛ የውሙ የምስሊነል ይህ እውነተኞች እውነተኝነታቸውን የሚጠቅማቸው ሆነቀው ስለዚያች የመጨረሻ ቀን እውነተኝነታችን እውነተኞች በእውነተኝነታቸውን የሚጠቀሙበታለ እና እውነተኝነት የነገራቶች የምርቶች ነገሮች ሁሉ ሻኛ ነው ወይምም ደግሞ ምን ነው? ዘውድ ነው። ዘውድ ይባል ንጉሶች የሚያደርጉት ነው። ስለዚህ እውነተኝነት የነገሮቹ ዘውድ ነው። እውነትን ትረስትን ቢውልድ ያደርጋል። ታማኝነትን የምንገነባበት በምንድን ነው? በእውነት ነው። እንደገና እምነትን ያጠናክራል፣ ወደ አላህም ያቀርባል። ስለዚህም እውነተኞች እንድነ አላህ የዳም اللهم اجعلنا من الصادقين في اقوالنا واعمالنا ونقنا من النفاق والرياء ወርዞቅና ሲድቃል ኢማን ወል ኢኽላስ አላህ ስብሀኑ ተዓላ ከሷዲቆች እንዲያደርገን ከንግግራችንም ከስራችንም ላይ እውነተኞች እንዲያደርገን አለ። እንዲሁም ደግሞ አላህ ነጻ እንዲያደርገን ከኒፋቅ ውጪው ያመነውን ውስጡ ያላመነ ከመሆን አላህ ይጠብቀን። እንዲሁም ከታሂታ ይሁኑ ብለው ከሚሰራ ሰው አላህ ይጠብቀን። ይሄ ለሰው ከሚሰራ ከመስራት ይጠብቃል። ወርዙቅና አላህ እንዲረዝቀን እንጠይቃለን። ሲድቅ ኢማን እውነተኛ የሆነ ኢማን ወደ ኢክላስ ጥረት ያለን አጥቅጠን ላና የሚሰራ ሰዎች አለ አድርገን። ይህ ተርቢያ እና ተአዲብ የተባለው ቻናላችን ነው ወንድሞቼ እህቶቼ። ስለዚህ ይህን ተርቢያ እና ተአዲብ ለሌሎች እንዲደርስ ሰዎች የዚህ ዩቱብ ቻናል ላይ መጥተው እንዲያዩ በቃል በተግባር በምትችሉት ኢንተርኔትን በማንኛውም ነገር እንድታከፋፍሉልን እንዳለብን እንጠይቃለን። በያዱ ሷል ይህም በአማርኛ ለአማርኛ ለሚናገሩ ህዝቦች እንደዚህ አይነት ስራዎች ለሌሎቹ ግን እንዲበረታቱ እንፈልጋለን፣ እንዲደርሱ እንፈልጋለን። እንደዚህ አይነት ስራዎች እንደምታውቁት ማለት ነው። ሰዎች ወደ ኢንተርኔት መምጣታቸው የማይቀር ነገር ከሆነ ሰዎች እዚህ መጥተው እንዲጠቀሙ እንችለውን ነገር እንድናደርግ እንጠይቃለን ማለት ነው። ስለዚህ ወቢላሂ ተውፊቅ፣ ወሰላሙ አሌይኩም ወረህመቱላሂ ተአላ